ይህን ምክር ነቢዩ ሰለላሁ ዐለይሂ ወሰለም ከመከሩት፣ ለኔና ለእናንተ ደግሞ ሚንባቢ አውላ ያስፈልገናልና፣ ይህንን ምክር የሰማችሁ ሰዎች ላለሰሙት ሰዎች አድርሱት። ይህንን ምክር ተግባራዊ ያደረጋችሁ ሰዎች ተግባራዊ ላላደረጉ ሰዎች አዳርሱት። ኢንሻ አላሁ ዐዘ ወጀል ሀያታችን ታምራለች ትሰምራለችና። ኻሚሰን አምስተኛው ምክሬ ዋክተር ሊነፍሲክ

ምረጡ ያኔ ያንን ጓደኛ መርጣችሁ የአላህ ፈቃድ ሆኖ ያገኛችሁት እንደሆነ ያንን ጓደኛ ጠብቁት ተንከባከቡት በተገኘው አጋጣሚ ሁሉ እንዲያመልጣችሁ በር እንዳትከፍቱ ለምን በአሁኑ ዘመን ጥሩ ጓደኛ ሳሊሕ ሙእሚን ሙእሚና ሳሊሃ የሆነችን ጓደኛ ማግኘት በከፋበት ዘመን ወይንም በጣም አስቸጋሪ በሆነበት ዘመን ላይ ነው ያለነው። ለምን ሳሊሆች እያነሱ ፋጅሮች እየበዙ ባለበት ዘመን ላይ ነው ያለነው። ስለዚህ የአላህ አዘወጀል ወጀል ፈቃዱ ሆኖ እንዳጋጣሚ ያንን ጓደኛ አላህ አግርቶልህ፣ አላህ አግርቶልሽ ያገኛችሁ እንደሆነ ወዐቡ ዐለይህ ቢነዋጅብ በቃ ጥብቅ አድርጋችሁ ያዙት እንዳመልጣችሁ እንዳታመልጣችሁ ለምን ዳግም ላታገኙት ትችላላችሁ እና ያንን አጋጣሚ ፈረሱሉ ሰለላሁ አለይህ ወሰለመ ል ቃል አረጁሉ አላ ዲኒ ከሊሊህ ፈልየንፉር አሃዱኩም መን ዩሃሊል ረዋሁ ቴርሜዝይ። ነብዩ ሰለላሁ አለይህ ወሰለም ናሩ እያንዳንዱ ሰው እኮ የሱ እምነቱ ወይም የሱ ዲኑ የሚለካው በጓደኞቹ ማንነት ነው። ስለዚህ ሁላችሁም እንደ ጓደኛችሁ ነውና የምትጓዙት። ጓደኛችሁ ፋጅር ከሆነ ፋጅር ትሆናላችሁ። ጓደኛችሁ ሳሌሕ ከሆነ ሳሌሕ ትሆናላችሁ። በተለይ በተለይ ለትዳር የምትመርጡት አካል ለትዳር ይሆነኛል፣ ትሆነኛለች ብላችሁ የምትመርጡት አካል ሰው መስፈርቱ ሊሆን የሚገባው ይሄ ነው። ፈዝፈር ቢዛት ዲን ተሪበት የዳት ዲኗ ያማረች የሆነች ሴት ላይ አንተ በርታ ተሪበት የዳት ብለው አሉት ነቢዩ ሰለላሁ አለይሂ ወሰለም። በአሁኑ ዘመን ትዳር በምንመርጥበት ጊዜ ብር አላት ወይ የላትም? ቤተሰቧ እንዴት ነው? ዘሯ ምንድን ነው እንደ ውጭ ሀገር የምንኖር ሰዎች ደግሞ የመኖሪያ ፈቃድ አላት ወይስ የላትም? ግሪን ካርድ፣ ኢቃማ የመሳሰሉትን ነው መስፈርት የምናደርገው። ዲን በኋላ የሚመጣ ነገር ነው። አስራ ምናምን መስፈርት ወይም ማስተር መስፈርትን እንደረደርና መጨረሻ ላይ የሚመጣው የዲን መስፈርት ነው። ለምን ዲን ባይኖራትም ችግር የለውም እነዚህ ነገሮች ከኖራት ዲን በሂደት ይመጣል ነው የምንለው። አለ ለአብዛኞቻችን ላ ወላ ዲን ካላት ዲን ካለው ሌላው ነገር በሂደት የሚመጣ ነው። የመጀመሪያው ነጥብ ሊሆን የሚገባው ለጓደኝነት የምንመርጠው ሰው ያ ጀማ ዲኑን እኒ ዲኑን ካማረ እንምረጠው። ከዚያ በኋላ ያለው ሁሉ ኢንሻአላሁ አዘ ወጀል ይመጣልና፣ አዩሃል አሒባ አብዱላህ እብኑ ጃዕፈር ረዲየላሁ አንሁ ሲመክር አንድ ወዳጁን ሲመክር ምን አለ? አለይከ ብሱሕበቲ ሳሊሒን መን ኢዛ ሰሒብተሁ ዛነክ። አለይክ አደራህን፣ ጥሩ ሰው ሳሊሕ የሆነን ሰው አንተ የምትጎዳኘው ጓደኛ ወዳጅ የምታደርገው ሰውን በምትመርጥበት ጊዜ መን ኢዛ ሰሒብተሁ ዛነክ ለአንተ ውበት የሚሆንን አካል ምረጥ። አላህ አጂብ ያላት ምክር አደለች። ያ ጀማ ጓደኛ ስትመርጡ ለእናንተ ውበት የሚሆናችሁን ሰው ምረጡ። አጂብ አይደል? ጠይብ፣ ሁለተኛ ወኢን እብተ አንሁ ሳነክ ምናልባት እንደ አጋጣሚ ሆኖ ከአካባቢ አንተ ብትሄድ የአንተ ንብረትና ቤት የሚጠብቅልህ ይሁን ያምትመርጠው አካል አጂብ ነው። ወኢን እሕተጅተ ኢለይህ አነቅ አንተ በዓለማዊም ይሁን በመንፈሳዊ ጉዳይ ከእርዳታ የፈለግክ እንደሆነ የሚረዳህ አካል መሆን አለበት አንተ የምትመርጠው። አጂብ እኮ ነው ያ ጀማዕ። ያ ማለት ሀብታም ይሁን ባለስልጣን ይሁን ማለት አይደለም። ሰዎች የሚረዱት በተለያየ ነገር ነው። ከእርዳታዎች ሁሉ ያማረው እርዳታ ጥሩ ምክር ሊለግስልህ የሚችል

አንተ ለጓደኝነት የምትመርጠው አካል አንቺ ለጓደኝነት የምትመርጭው አካል፣ ባንተ ላይ ወይም ባንቺ ላይ እንከን ያገኘብሽ እንደሆነ ያንን እንከንሽን የሚሸፍንልሽና አንቺ ላይ ወይም አንተ ላይ ያለብህን እንከን እሱ የሚያሟላ መሆን መቻል አለበት። አንዳንድ ጓደኛ የሆነች እንከን ካገኘብህ ያችን ይዞ እያብጠለጠለና እየበለተ ያለለብህን ጨማምሮ ያባዛብሃል። አንድ ሌላኛው ደግሞ ሳሊሕ የሆነ እንደሆነ እንከንህን ይሸፈንልህና በቃ ኸይር ኸይርህን እየዘከረ ኸይር ኸይርህን እያባዛ ያንን እንከንህን እንዴት አድርጎ መክሮ ካንተ ዘንዳ ሊያስወግደው እንደሚችል ሁሌ አጋጣሚዎችን ይፈልጋል። ሌላኛው ደግሞ ፋጅር ከሆነ ሰዎች ስላንተ እንዳይሰሙ ስለአንተ እንዳያደምጡ አንተን ደው አይኑ በአፈር እንዲሉ ያደርጋል ለምን ያ ሰውዬ ሚነሳሊሄን አይደለምና ያቺ ሰትዮ ሚነሳሊሃት አይደለችምና ስለዚህ የምትመርጡት አካል ምን መሆን መቻል አለበት ሳሊሕ መሆን መቻል አለበት የዚያኔ ሐያታችን ታምራለች። ተስፋ ሳንቆርጥ የሆነ ጥፋት ሲኖርብን እሱ እየገነባልን የሆነ ችግር ሲኖርብን እየረዳን፣ እየለመለመ ተስፋችን እየለመለመ ከዛሬ ነገ ይሻላል እያልን እንድንጓዝ ጥሩ ጓደኛ ወሳኝ ነውና ሙዕሚን ጓደኛ በመምረጡ ረገድ አደራ እላችኋለሁኝ። አላሁ ዐዘ ወጀል ያግራልንና